አንዳንድ ጊዜ በጣም ትልቅ ቁስል እጃችሁ ላይ ወይ እግራችሁ ላይ አግኝታችሁ አታውቁም። ግን ያንን መቼና ምን መቷችሁ እንደቆሰላችሁ አታውቁም፣ ግን እየታመማችሁ ነው። አንዳንዴ ለሰውነታችን እግረ መንገዱን እንደሚኖር ሰው እንሆንበታለን ምንም ግድ እንደሌለው ሰው። ግን ሰውነታችን ቤታችን ነው። ሐዘናችንን ደስታችንን፣ መከፋታችንን፣ ማጣታችንን፣ ማግኘታችንን አብሮን የሚጋራ የማይከዳን ጓደኛችን ነው። ብዙ ህይወታችንን የምንኖረው ሌላ ቦታና ጊዜ ላይ ነው። ያለፈውን ጊዜ ስህተቶቻችንን ለማረም በመታገል የወደፊት ፍርሃታችንን ቁጭ ብለን በመተንበይ በስክሪኖቻችን ላይና በጫጫታ ውስጥ ነን። አሁንንና ሰውነታችንን ረስተነዋል። ለዛ ነው እየተጋጨንና እየደማን በምን ምክንያት እንደሆነ የማናውቀው። አንዳንዶቻችን በጣም ከመሮጣችን የተነሳ አለርጂክ የሆንበት ምግብ እንኳን ማስተዋል አንችልም እየታመምን መስማት አንችልም።